ወደዛው ከዛው መስመር ላይ ነው አጣፉሉ ሰዳችሁ፣ ኮንዶሚኒየም ተክለ ሃይማኖት ቤተ ክርስቲያን ላይ ወስዳችሁ። ቤተ ክርስቲያናችን ግን በነገራችን ላይ ግን ፈተና ስለበዛ እኔ አይደንቀኝም። ለምን እንደማይደንቀኝ ልንገራችሁ። የተደላደለ ምቾት ላይ የምትቀመጥ ቤተ ክርስቲያን የለችም። ስለዚህ አባቶቻችን፣ ፈተና ቢበዛባችሁ አይዟችሁ፣ ከጎናችሁ አለን። ስለ ቤተ ክርስቲያን ከቆማችሁ ከጎናችሁ እንቆማለን። ስለ ቤተ ክርስቲያን ከቆማችሁ ከማናችሁ ጎን ትላንትና አንድ ፕሮግራም አምጥቼላችሁ ነበር አይደል? ሰሚት ጊዮርጊስ ቤተ ክርስቲያን በጥቅም ተጣልተው ነው ብላችሁ የደወላችሁልኝ ሰዎች አላችሁ። ከሆነ በጥቅም እንደተጣሉ መረጃ አምጡልኝ። እኔ መረጃ ስለመጣልኝ ነው የማቀርብላችሁ አይደለም። መረጃ አምጡልኝ፣ በሥነ ስርዓት እናቀርብላችኋለን። እኛ አቋማችን አሁንም ከቤተ ክርስቲያን ጎን ነው፣ ከማንም ጎን አይደለም። ቤተ ክርስቲያን ጎን ከቆሙ ጳጳሳት፣ ቤተ ክርስቲያን ጎን ከቆመ አባቶች፣ ቤተ ክርስቲያን ጎን ከቆሙ ምዕመናኖች ጎን ነው የምንቆም እውነት ከሆነችው ያቺ ደግሞ እውነት ትሰልላለች እንጂ አትንበጠስም። ዛሬ ያስኩላችሁ መረጃ ደግሞ አጣፎ ላይ የመናፍቃን አጥማቂ የሆኑ በቤተ ክርስቲያናች ውስጥ አጥማቂ ሆነው መጥተዋል። ስለዚህ መንፈስ እየረጩባቸው እንጂ እያጠመቋቸው አይደለም። ሚስታቸውና ልጆቻቸው ፕሮቴስታንት ናቸው። የሚኖሩት ደብረ ሲና ነው። ሲሄዱ ኮት ለብሰው ነው የሚሄዱት። የካህን ልብስ የክህነት ልብሳቸውን አውልቆ ነው የሚሄዱት። ሲወጡ ግን የካህን ልብስ ለብሰው ይወጣሉ። እኚህ አባት ባህር ዳር ላይ ተውዘው ያውቃሉ ተይዘው ያውቃሉ። ባህር ዳር ተይዘው በመረጃቸው ምክንያት እስር ቤት ሲገቡ ወዲያው ለቀዋቸዋል። ማስረጃ አላቸው። ማስረጃውን ሳይማሩ ማን እንደሰጣቸው አናውቅም። ስለዚህ እንዲህ ማስረጃ የሚሰጡ ሰዎችም ከማል አሉ። ፎርጅድ ማለት ነው። ፎርጅድ ክህነት ተመልከቷቸው። መረጃውን ያወጣው ወጣት ወንድማችንን ተመልከቱት። ሙሉ መረጃውን ቤተ ክርስቲያን በሀያ ጣፎ ኮንዶሚኒየም አቡነ ተክለ ሃይማኖት ቤተ ክርስቲያን ውስጥ ቤተ ክርስቲያን እየተሸጠች ነው የሚገኘው። ለማን አትሉኝም? ለመናፍቃን ከየት እንደመጡ እንኳን የማይታወቁ ሰው ማን ስልጣነ ክህነት እንደሰጣቸው በማይታወቅበት ሁኔታ አጥማቂ ሆኖ ተገኝተዋል፣ በአቡነ ተክለ ሃይማኖት ቤተ ክርስቲያኒቱ ውስጥ ማለት ነው። ይሄን ጉዳይ ታዲያ እንዶው የስልክ መረጃ አለኛልና እንዲህ አይነት አድርገው መረጃውን ለቀቀው፣ ከነማስረጃው ማለት እዚህ ሰውዬ ጋር ሄጄ እድናለሁ እፈወሳለሁ ብላችሁ የምታስቡ ከሆነ ፍጹም ተሳስታችኋል። ነፍሳችሁን ለዲያብሎስ እንደገበራችሁ እወቁት። ክህነት የለውም። ከየት እንደተሾመም አይታወቅም። ይሄ ከመርካቱ ተገፍቶ የተለበሰ ልብስና ቆብ ነው አድርጎ በአገልጋይ ስም፣ በአጥማቂ ስም ምዕመናን እየተጫወቱበት የሚገኘው ከደብረ ሲና ጀምሮ እስከ ዱከም ድረስ የማያውቀው ሰው የለም። ስለዚህ ሰው የማይናገር ሰው የለም። ግልጽ መናፍቅ ነው እያሉ እየተናገዱ ነው የሚገኙት ደብረ ሲናም ቸርች እንዳለው እንደዚሁም ደግሞ ልጆቹም ወደ ምንፍቅና መንገድ የመራቸው ይሄ አባታቸው እንደሆነ ልጁ የገዛ ልጁ ሳይቀር ተናግሯል። ስለዚህ የስልክ ልውውጡን እንደዚህ ሰሙት። ጀምሮና የት እንደምታውቃቸው እንድትነግረኝ ፈልጌ ነበረ። ስማቸው ተክሌ ፀጋዬ ነው የሚባለው። ተክሌ ፀጋዬ። እሺ፣ የት ነው የምታውቃቸው? ደብረሲና ዱከምም አቀዋለሁ፣ ደብረሲናም አቀዋለሁ። ያው ቦታ ገባ ይላል፣ በየቦታው ማለት አሁን ቋሚ ቦታ የለው። የሚገርም አሁን የሚኖረው ደብረሲና ነው። ከዛ ደብረሲና ኖርማሊ ሲመጣ የዝም ብሎ ልብስ ይለብሳል። በጣም ሲሙ እንደዚህ ረጃጅም ሆኖ ሲመጣ ኖርማል ልብስ ኮፍያ አድርጎ ነገር ይመጣል። ከዛ ሲወጣ ግን ልብሱን ይለብሳል። አሁን አዲስ አበባ ላይም አግኝቼዋለሁ። የሆነ ጊዜ ሲግናል አካባቢ አየሁት የሆነ ሴት ጋር ገብቶ ሲወጣ ማለ ነገር አይቼዋለሁ። እዛ እንደዛ ያደርጋል፣ ወጣ ገባ እያለ ነው በየቦታው በቃ። አሁን እዛ ደብረ ሲና የሆነ ጊዜ አንድ ሶስት ወር ይቀመጥና ከዛ ተመልሶ ብን ብሎ ይወጣል የሆነ ቦታ ደግሞ። ከዛ አሁንም ደግሞ እዛ አንድ ሶስት ወር አራት ወር ቆይቶ ይመጣል። በቃ እንደዚህ ነው። በቃ ዙር በቃ በጣም ማሄድበት ቦታ የለም በቃ ብሎ እንደዚህ ነገር ያደርጋል። ከዛ ልጆቹ አሁን ጴንጤ ናቸው፣ እንዳለ የሚገርም ነገር ልጆቹ ሙሉ። ሚስቱ ጴንጤ ነች፣ ልጆቹ እንዳለ ጴንጦች ናቸው፣ ልብስ ሰፊዎች ናቸው። ጴንጤ ያደረጋቸው ማን ነው? ከመጀመሪያውም ነው ወይስ? አዎ ከመጀመሪያው ጀምሮ ነው ማለት ሙሉ በቃ ማለት እናታቸው ጴንጤ ነች ምናምን እንደውም በቃ ቸርች ሙላ ድሮ አንሄድም እያሉ እኛ ቤት የሚደበቁ ነበር። ነገር በቃ ብዙ ነው እንትኑ ስለዚህ አንተ ጎረቤት በደንብ ምኑ መረጃዋለህ ማለት ነው፣ ስለሳቸው ው እኛ በቃ ፔንቲን እንደሆነ እዛም የሆነ ፓፓስትር ብሎ በቃ ማለት ያው በድብቅ ነው ሁሉን ነገር የሚያደርገው። ለኦርቶዶክስ ያን ያህል ጥሩ አይነት ስ እንትን የለውም። በቃ ማለት በቃ የራሱን አይነት የሚያራምድ ሰው ነው። በቃ አሁን ተክለ ሃይማኖት ቤተክርስቲያን እያገለገሉ ነው ሲባል ምን ተሰማ አንተ? ይ በጣም ነው የተናደድኩት በእውነት እኔ በቃ ራሴን ማመናቅደኝ በቃ ከአንዳንዳንድ ሰዎች እየላኩ ምናምን በቃ ምናምን ስል ይበለኛ ይወለ ባህር ዳር ላይ አግኝተ አይተነዋል። እንደዚህ ባታይ ልብስ ለብሶ ምናምን ባህር ዳር አግኝተ ነው አሳስረነዋል። ታስረው ነበረ ታስረው ነበረ ግን በምን አይነት መንገድ እንደሚወዱ አይታወቅም። በቅ የሆነ አካላለ ከኋላ ማለት ነው ይመስለኛል። በጣም የሆነችው ሰፋ ያለ ይመስለኛል። ነገሮቹ እንደዚህ እንደምታስባቸው ቀለል ያሉ ነገር አይደሉም። እና ለምን እዛ ታስሮ መረጃ እንኳን መረጃ ማለት አለው ይመስለኛል። ደግሞ መረጃዎች ምናምን እያንዳንዱ ቦታ ላይ በቃ አውጥቷል፣ በየቦታው ላይ እዚህ ራሱ የተማረበት ምናምን የሆነ ነገር ሳይኖረው አይቀርም። በቃ ማስረጃ አለው ማለት፣ በፎርጅድ ይሁን በምን ይሁን የወጣው እራሱ። እና መረጃዎች አሉት ሰውም አለው ይመስለኛል። በቃ እኔ በእርግጠኝነት አሁን በዚህ ደረጃ ከተጓዘ እዚህ ማጥመቅ ደረጃ መጣ ማለት በቃ የሆነ ሰው አለው ማለት ነው እና እኔ ሳየው በጣም በቃ ማለት ምንድን ነው ምንድን ነው የሚሰራው? በቃ ሰውስ ውስጥ ምንድን ነው? ሰው ነው ማመን ያለበት? እግዚአብሔር ነው ማመን ያለበት። አንዳንዴ ሰው ዝም ብለ የሆነ ሰው ስለመጣ ያ ሰው አይደለም የሚያድነን፣ አንተ እምነትን የሚያድነን። አንዳንዴ እንደው በጣም ነው የተናደድኩት። እና እንደዛ ተሰልፎ ሰው እንትን ስል እሱ ቴንዴ ነው፣ ቤተሰቦቹ እንትን ናቸው። በምን አይነት ቅጥበት አሁን እሱ በዚህ ደረጃ እንትን ይላል? ይሁን እንግዲህ እስኪ እንግዲህ አለሰጣኝ መረጃ። በጣም አመሰግናለሁ። ከዚህ በኋላ የሚሄድላችሁ ቤተ ክርስቲያን አባቶቻችን የአዲስ አበባ ሀገር ስብከት በዚህ ጉዳይ ላይ የራሱን የሆነ ምላሽ ይሰጣል። በሸገርም ከሆነ አያጣፉ አካባቢ ላይ የሸገር አይመስለኝም፣ የአዲስ አበባ ሀገር ስብከት ይመስልኛል ምላሽ ይሰጣል። መናፍቃንን እየሰበሰበ ሶፍት የሚያበሉትን እያመጣ ቤተ ክርስቲያን ውስጥ አጥማቂ ካደረጋቸው አደጋ ነው የሚሆነው። ስለዚህ ይሄ ጉዳይ መጣራት አለበት። አጥማቂ በሚል ስም ሌላ በሚል ስም ቤተ ክህነት የራሱ የሆነ አደረጃጀትና መዋቅር ካላት በቃል አዋዲው በቤተክህነቱ በቤተክርስቲያን ስርዓቱ መስመር ይዞ መሰራት አለበትና እነዚህ ነገሮች አንዳንድ ጊዜ ለመከሰስ ብለው ተከሳው ከመሰላችሁም፣ ጉዳዩን አጣርታችሁ መረጃውን ለህዝብ አሳውቁሉ። ምክንያቱም ጉዳዩ መረጃ ላይ ወጥቷልና፣ ስለዚህ በተዘዋዋሪ መንገድ ነገ እዩ ጩፋና እስራኤል ዳንሳ መጥተው አንድ ቤተክርስቲያኑ ያጠምቃሉ ማለት ነው። ይቅር ይበለን።